ውሸት ነበረ፣ ውሸት አልነበረም። ግን ደግሞ ውሸት አልነበረም። መቅዲ ምቾት፣ መቅዲ ምቾት የሚነሳት ነገር ከሆነ ግን መቅረት ትችያለሽ። ሰላምም ሆነ ማንም ሆነ

ኤንዲ ሁለት ላይ ማመን ያልፈለጉት ነገር አለ እዚህ ጋር። ስለዚህ ለምን እንከራከራለን? በቃ ኤንዲ ይቅር፣ በቃ ሁሉም ነገር ይቅር፣ ደግነታችን መቀጠል ይችላል። ግን ይሄ ነገር እንዴት ነው? እኔና እሱ ጋር ያለኝ ስሜት ግን ነግ ተናገርኩኝ፣ እውነቱም ተናገርኩኝ። መናገር አልነበረብኝ። ግን እየዋሻችሁ ነበረ ነው። እየዋሻሁኝ አልነበረ። ሁለታችሁም፣ አንቺ ብቻ ሳትሆኚ ሁለታችሁ። ግን ደግሞ ሰላም ያደረገችልኝ ነገር እረስቻለሁ ማለት ነው። መቅረት ትችላሉ። አስደጋግሞ በቃ መቅረት ይችላል። ልጆች አትደገሙ። አይሁንም ያውቁት ለውለታ ወድቅ ያለው እኮ ላንተ ከፍታ፣ ለጊዜው ይቆይ እያመመኝ ቸዬ ኖርኩትን ሲከፋኝ ያልተናገርኩትን አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋውት አንተ ብዬ ብዙ ነው ዝም ያልኩት እንዳይከፋ። አሰላም አሌይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? የእኛ ፋሚሊዎች እኛ ሰላም ነን። አልሐምዱሊላህ ሀገር ውስጥም ከሀገር ውጭም ያላችሁ ውድ እና የተከበራችሁ የኢትዮ ፋሚሊዎቻችን፣ ሙስሊሞች፣ ክርስቲያኖች፣ ኢትዮጵያውያን ኤርትራውያን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ አይጠበቅልኝ እና ከዚህ ቀደም የነበሩትን ቪዲዮዎች ሁላችሁም አይታችኋል። በባለፈው ቪዲዮ መቅዲ እኔ በቃ ይሄን ነገር መቀጠል አልችልም ብላ ትታሄዳ ነበረ። ከዛ በመቀጠል ደግሞ በትናንትናው ቪዲዮ ላይ ሰላምም እንደዛው በቃ እኔ ነኝ መሀላችሁ የገባሁት ብላ ትታሄዳ ነበረና ግን ደግሞ ማለት እንደዛ ትቶ መሄድ አይጠበቅብንም። ሁላችንም ሰላም መሆን እንችላለን። ሰላም ሆነ ስራችንን መስራት እንችላለን። ጓደኝነታችንን መቀጠል እንችላለን እና ዛሬ ለሁሉም ግልጽ እንዲሆን ምንድን ነው እየተፈጠረ ያለው? ምንድን ነው የተፈጠረው ችግር? መፍትሄውስ ምንድን ነው? ሁሉም ሰው በጉጉት የሚጠብቀው ነገር ነው እና ምንድን ነው የደበረሽ መቅዲ? ኤንዲ ግን አሁን ልክ ነው ማውራቱ ማለት ወስነንበታል። እኔ ሰላም ሄዷ ማለት ያኔ አለመግባባታችን ነው በጣም ግራ ያጋባኝ። እኔ ጋር የተፈጠረው ነገር አለ፣ ጆሲ ጋር የተፈጠረው ነገር አለ፣ ሰላም ጋር አለ ብዙ ነገር። ግን ያንን ነገር እንዳለ ሆኖ በቃ መቀጠል እንችላለን፣ ቪዲዮ መስራት እንችላለን። እኔም ከጆጋ ቪዲዮ መስራት እችላለሁ፣ ሰላምም ከጆጋ ቪዲዮ መስራት ትችላለች። ምንም የተፈጠረ ነገር የለም። ይሄ ነገር ከስሜታችን ጋር ምንም የሚያነካካው ነገር የለም ስራውና ስሜታችን አይገናኝም አይገናኝም አመሰግናለሁ እኔ ይኸውልሽ መቅዲዬ አሁንም ልነግርሽ የምፈልገው ነገር ከዚህ በፊት እያልሽኝ የነበረው ነገር አለ ታውቂያለሽ እያወራንም የነበረ ሰዓት ላይ በጣም ብዙ ነገር አውርተናል እያልሽኝ የነበረው ነገር አለ አውርተናል በቪዲዮም ቤተሰቦቻችንም ቢሆን አይተዋል። ተጣምሩ፣ ጥሩ ልጅ ናት ምናምን ስትይ በጣም ብዙ ነገር ስታድርጊ ነበር አይደለም? እሱን አትክጂ መቼም ቤተሰቦቻችን፣ ሁላችንም እዚህ ጋ ያለን ሰዎች ምናውቀው ነገር እና እንዲህ እየተባለ እየተወራ አሁን እኔ ሌላ ስሜት ተሰምቶኝ ቢሆን በዛ ሰዓት ላይ ምክንያቱም እኔ ካልነገርኩሽ ወይም እኔ የሆነ ነገር ካላልኩሽ በስተቀር የኔን ስሜት አሁን ላይ ልትረጅኝ አትሽም አይደለም? አሁን ላይ አታውቂውም። ምን ይሄ ስሜት እኔ ምን እየተሰማኝ እንደሆነ ገሳ ተጣቂ አጭ በትል እንዲህ ነው እንዲህ ነው ብዬ ካልነገርኩሽ በስተቀር። እና ደግሞ አሁንም ቢሆን አብረን በሰላም መስራት አንቺ መስራት ትችላለሽ፣ እኔ መስራት ትችላለሁ። ያልሺው ነገር ደግሞ እዚህ ጋር እኔ በ በአንቺ ቦታ እኔ በሆን ኖሮ የምር ትሰሪ ነበር አትሰሪም ነበር? ይሄ ግልጽ ነው። ማናችንም በአንቺ ምክንያት ነው እንደዚህ የሆነው። ባንቺ ምክንያት ነው እኔ እና ጆሲ የተራራቅነው። በአንቺ ምክንያት ነው እንደዚህ ተበጣበጥ፣ ነው ምናምን እያልሽ፣ እንዴት ነው ድጋሚ እኔ ከጆሲ ጋር ልመጣ ምችል፣ ነው ከአንቺ ጋር ቪዲዮ ልሰራ ምችል? እንዴትም ሊሆንም አይችልም። አይመጣውም ሲጀመርም እና ስለዚህ በዚህ ምክንያት አንቺ መስራት አትፈልጊም ነው እኔ መስራት አልፈልግም እንዴ። ምክንያቱም እንደዚህ እየተባለ አንተን ብትሆን አትሰራ ማንኛውም ሰው ቢሆን አይሰራ። እሺ ሰላም ማለት ይሄ ነገር እንዳለ ነው። ችግር የለማል። እሷም በእኛ ቦታ በእኔ ቦታ ሆነች ብታይ ሆኔ አሁን ምንም እያልኩኝ አይደለም። ቪዲዮ ላይ መስራት ያቆም ነው ጆሲ መገናኘት፣ ከጆሲ ጋር መገናኘት ያቆምኩት ማለት ይህን ያህል ተራ ጓደኝነት አይደለም ያለን በጣም ረጅም አመት ጓደኛሞች ነን፣ እኔ እና እሱ። ይሄ ሁሉ ነገር አሁን እንደ ተራ ነገር ሆነ። ይሄ ነገር እንዴት ነው? አዎ እውነት ለመናገር አዎ ምንም ነገር እርግጥ ነው፣ እሷ ስለመጣች ነው የሁሉ ነገር የሆነው። አሁንም ቢሆን እኔ አንቺ መሃላችን ስለገባሽ ነው። አሁንም ቢሆን መግቢ አንተ ያወራሽ ነው አይደል እኮ፣ እያወራሁ ነው። አሁንም እያልኩሽ ነው እኮ ይስ አሁን አንቺም ባትኖሪ ብዬ ያለው ባለፈው ቪዲዮ ላይ ተናገርኩኝ አይደል? እሷ ባትኖርም ኖሮ ነው ይሄ ነገር መፈጠሩ አይቀርም ነበረ። በቃ ማለት መሀል ላይ የሚለያየን ሰው ከሆነ ያ ሰው ለኛ አስፈላጊ አይደለም። እኮ እሱን እኮ ችግሩን እኮ ከእሱ ጋር መፍታት ትችላል። አሁን እኮ እኔ እየተናገርኩኝ ያሉት እሱን ነው እየወቀስኩኝ የነበረው እኮ በባለፈው ቪዲዮ ምተናገርኩኝ። ከአንቺ ጋር ምንም ችግር የለብኝም እኔ ወድሻለሁ፣ አከብርሻለሁኝ። ምንም ነገር እያልኩኝ አይደለም፣ ከአንቺ ጋር እያልኩሽም አይደለም። ልትረጅኝ ሞክሩኝ እዚህ ጋር መስራት እንችላለን። ማንም ሰው በቃ ቪዲዮ መስራት እንችላለን። ጓደኛታችንን መቀጠል ይችላል። ግን ይሄ ነገር እንዴት ነው? እኔና እሱ ጋር ያለኝ ስሜት ግን ነግ ተናገርኩኝ፣ እውነቱም ተናገርኩኝ። መናገር አልነበረብኝ፣ ግን እየዋሻችሁ ነበረ ነው። እየዋሻውኝ አልነበረ? ሁለታችሁም፣ አንቺ ብቻ ሳትሆኚ ሁለታችሁ ማለት ማለት ከዚህ ቀደም ለእኛ የምታሳዩ ወይም ደግሞ ለሚዲያ የምታሳዩት ነገር ውሸት ነበረ ማለት ነው። ኢንዲ ግልጽ ሆኗል እኮ አይደለም? ስሜ አይደለም ውሸት ነበር። ምንም እዚህ ጋ ልታስተባብሏት። እሺ ጓደኛ ነህ፣ እኔ አንተን ጥቅም አውቀው ምን ያክል ኤንዲ ለኔ ቅርብ ነው? ምን ያክል ለኔ ጆሲ ቅርብ ነው? እዚህ ጋር ከምንም ነገር በላይ ያለውን ነገር ማየው። አንድ ሰው ሲርቅሽ ነው ስለስሜት እሺ ነው ይወጣል ኩሽ አይደል? ማን ቃል ጠፋኝ። እንዴት እኔ አስረዳት? ችግር የለውም። በቃ ገባሽ? አሁንም መቀጠል ይችላል። ግን እኔ እና እሱ በመራራቃችን ነው ይሄ ስሜት እንዳለ አንድ ሌላ የተረዳነው እኔ የተረዳሁት ስሜቱን እኔ ጋርም እንዳለ የታወው ያወኩት እሱ ከእኔ ጋር ሲለያይ ነው። እንደ ጥፋት ማለት ነው። የምሬን ነው። እንደ ጥፋት። አሁን ለምሳሌ እሷ ቅድም የተናገረችሽ ነገር ትክክል ነው ብዬሽ ነው የማመጣው የሆነ ፊሊንግ ውስጧ ከተፈጠረ በኋላ ለአንተ የሆነ ፍቅር ስሜት ውስጥ ከገባች በኋላ መታ እኔ ስሜቴ እንዲህ ነው። የተራራቅ ነው ባንቺ የተነሳ ነው። እና ደግሞ ስሜት እንዳለኝ ከተራራቅኩኝ በኋላ አየሁኝ ረዳኝ መሰለኝ ቢረዳኝ ሆነሽ ይሄ ሁሉ ጊዜ ቆይ ቆይ አንቺ ስትመጪ ከአመጣጥሽ ጀምሮ እሷ እንደዚህ በጣም ጥሩ ልጅ ናት እንዲህ እንዲህ አትብዘዝ ነቃ በል ምናምን ነገር እያለችው አስጀመረችው ነገሮችን ልክ እንደዛ ከተጀመረ በኋላ እሱ ደግሞ ምን አይነት ነገሮችን ነበረ ሲያደርግ የነበረው ከአንቺ ጋር ያንን ሁሉ ነገር ካደረጉ በኋላ አሁን መጥተው እኔ ለአንተ ስሜታለኝ አንቺ ለእኔ ስሜታለሽ ምናምን ነገር እና እሷ ፍቅር እንዲይዛ ተፈልጎ ነው። መጀመሪያ ከአንተ ነገር ገብተህ ማታውቀው ማለት እኔ ማላውቀው ማለት ማለት ነው። ነገር የለም እኮ ሁሉንም ነገርም ሶሻል ሚዲያ ላይ ከዚህ ቀደም እየተኮሰቱ ነበር። መጀመሪያ መረዳት፣ እሷ ላይ የተደረገውን ነገር መረዳት አልችልም። ኤንዲ ሁለማለጉት ነገር አለ እዚህ ጋር፣ ስለዚህ ለምን እንከራከራለን? በቃ ኤንዲ ይቅር፣ በቃ ሁሉም ነገር ይቅር። እኔ ነኛ ሁሉንም ነገር ያበላሹት እዚህ ጋር በመሀል ገብቼ እኔ ነኛ እየጠበጥኩት፣ እንደዛ ነው እየተባለ ያለው። ስለዚህ በቃ ሁሉም ነገር ይቅር ይቅር፣ በቃ ኤንዲ አንተም ኢነርጂን አታውጣ፣ በቃ ይቅር።

እንደ ለምንተሰብልሽ በቃ የተሰማኛለሁ እንደዛ ነው። በኔ ምክንያት እንደዚህ ተሰብስበን ያለው ሰው አንቺ ነሽ። እዚህ ጋር ጥፋተኛው ማለት ነው እኮ በቃ እንደዛ ነው። እዚህ ጋር ማሰብ ያልቻልሽው አንቺ ነሽ። ማገናዘብ ያልሸርሸው፣ አልችልም። እኔ ሳስብ ከአንቺ ወገንም ከእሱ ወገንም ከእኔ ወገን እያልሽኝ ያለሽው ማለት ነው። አንቺ ከመጣሽ በኋላ እኔና ጆሲ አራት ዓመት ጓደኛና እንደዛ ቢሆን አጥቼዋለሁኝ አሁን ማለት ነው። እኔ ስፈልገው ማግኘት አልችልም። ለምን ለእሷ ጊዜውን መስጠት አፈላግ? እየተናገርኩኝ አልነበርኩት እሱ ነው ትላባ ባለፈው ቪዲዮ ላይ የገባሁት የነበረው ለዛ ነው። ጥፋት አለለም የእሱ ጥፋት። ለምንድን ነው እንደዚህ እንዲያደርግ ያደረገው? ለምንድን ነው ከእኔ ጋር የተራራቀው? ከዛ ስ ማለት ለምድነ ይሄ ነገር ስሜት ሚሰጠያሁም። ማለት እኮ ማለት ይችላለሁኝ። እኔ እኮ ሰው ጥፋትኛ ያደረኩኝ እኮ አይደለም፣ ግን ጥፋት አንድ ነው። አንዱ እሷ እኔ በመሃላችን መግባቷ ነው፣ በቃ እሱን ወደዛ ማድረጓ። አንቺ ከሁለት ወር በኋላ ጠፍተሽ መጣች። ስለዚህ እኔ እና ጆሲ ሁለት ወር ያሳልፍ ነው ነገር አለ አሁን። ኦኬ እንደዚህ ሲባል አንቺ ነሽ ብልሽ ምንድን ነው የሚሰማሽ? እዚህ ጋር ይሄን ብቻ ንገሪኝ። ነገራችሁኒ እናንተ ሁለታችሁ የፈለጋችሁትን ነገር ብትሆኑ እኔ እናንተን አለመረዳት ምናምን እኔ ስለ እናንተ ግድ አይሰጠኝም ሁለታችሁ ማለት ነው አራት ዓመት ነው የማውቃችሁ አራት ዓመት በጓደኝነት አብረን ቆይተናል ስለዚህ ያንን አራት ዓመት ብዙ ነገሮችን አሳልፈናል ግን ደግሞ እንደ እውነታ ስታስቡት እንደ እውነታ ስታስቡት የእናንተ ነገር ወደ ፍቅር ተቀይሮ ወደ ትዳር ቢቀየር ምናምን የራሳችሁ ነገር ነው ነገር ግን እሷን የመጣችበት መንገድ ከእሷ ጋር አንቺም ስትሆኝ የነበረው ነገር አለ። እሱም ሲሆን የነበረው ነገር አለ። በቪዲዮ የሚሆን ከቪዲዮ ውጭ ማለት ነው። ያንን ነገር ዛሬ ቀይራችሁት እንዲህ ስሜት አለ ምናምን ስትሉ አሁን ይሄ አሁን ስራውን መስራት ከቻልን ከፈለገን ትክክለኛ ስሜታችሁን ተናግራችሁ ከዚህ በኋላ ብሰራ ማስመሰል የሚሆንብኝ ከዚህ በኋላ ብሰራ ማስመሰል ነው የሚሆንብኝ ነው። አሁን ከማስመሰል ውጭ ያለውን ነገር ማድረግ የሚቻል ከሆነ ማድረግ እንችላለን። አሁን ሁላችሁም ማለት ነው አንዳንድ አንዳንድ በተባለ ቁጥር መግባባት ነው የሚከብደን። ስለዚህ እስሚያግባባ ሀሳብ እኮ ምን ማድረግ እንዳለባችሁ ልንገራችሁ። በቃ ይሄ እኮ በጣም ቀላል ነገር ሆኖ ነገሩን እያከረር ነው ምን መሰላችሁ በቃ ምንም ነገር ቢፈጠር ረጋ ብሎ ማውራት መቻል አለብን አንተ እንደ ተባለ ቁጥር መግባባት ይከብድናል ነገር ግን ቆይ አንድ ነገር ልንገርህ ጆሲ ሰላም ቆይ ሰላም አይደለም ቆይ ሰላም ከአንተ ጋር ቪዲዮ ልሰራ ነው የመጣችሁ ዩቱብ ልጀምር ዩቱብ ላይ መስራት ምናምን ፈልጋን የመጣችሁ እንዴት እንደመጣች ለምን ማስታወስ ከበደ በምን አይነት ሰዓት ነው ለአንተ የደረሰችልክ ማለት ምን አይነት ሁኔታ ላይ ሆነክ ነበረ እሷ የራሷን ነገር ሁሉ ትታ በታመምክ በተጎዳህ ሰዓት አጠገብክ የነበረችው እኮ። ታዲያ እሱን መችካርኩኝ መችካርኩኝ ሳይሆን እንደዛ አይነት ሲሽን ላይ የመጣችኋ ልጅ አሁን መግፋት አይሆንብህም። እኔ መስገፋው እኔ ከሆን እያልኩ ያለሁት በሰዓቱ ብዙ ነገር አድርጋልኛለች። ከእሷ ማጠብቀውን ከእሷ አቅም በላይ የሆኑ ብዙ ነገሮች ታድርጋልኛለች። መቅዲን ምቾት የማይሰጣት ነገር ከሆነ ሰላምም ትሁን ማንም ሁን መቅረት ይችላል። በቃ መቅረት ይችላል። የምርህ ነው። እንዴ ምን እያልክ ነው መቅረት ይችላል በቃ ከምሬ ነው እንዴ ስለዚህ ሁሉም ነገር ውሸት ነበር ማለት ነው ውሸታ ውሸት አልነበረም ግን ደሞ ውሸት ነበር ውሸት አልነበረም ግን መቅዲ ምቾት ነበር መቅዲ ምቾት የሚነሳት ነገር ከሆነ ግን መቅረት ትችያለሽ ሰላምም ሆነ ማንም ሆነ በቃ ከዚህ በላይ እሷን ይደብራት አልፈልግም አንቺም ይደብርሻል አልፈልግም ማለት ነው። ይደብረው አይደለም ሰሞኑን በትክክል ግን መደበር ያለበት ማን ነው? ሊደብሮ የሚገባው ሰው እንደዚህ ሲሆን ማለት ነው የምርቁም ነገር አይደለም። እኔ ሰላምም ትሁን ማንም ትሁን መቅረት ይችላል አልኩ አይደለም። ግን ደግሞ ሰላም ያደረገችብኝ ነገር ረሱ ይችላል ማለት አይደል። መቅረት ይችላል። አትደጋግሙ በቃ ግን ያለፉትን ጊዜያቶች በዚህ ተረጋጉና ተረጋጊ ችግር የለም። አይደለም ቆይ ስሚ፣ ማለት እኔም ችግር የለውም ማለት ለአሁን ዛሬ ስለተናገርኩኝ አይደለም ማለት፣ በቃ ችግር የለም፣ በቃ እንዳልተናገርኩኝ አድርጋችሁ ውሰዱት። በቃ ችግር የለው መሄድ ይችላል። አሁንም ሁሉንም ነገር ካበለሻሸሽው በኋላ ምንድን ነው ያበለሻሽው? ሁሉንም ነገር ነው ያበለሻሽው። ሁሉንም ነገር ማንንም ማንንም አዲስ አልችልም እኔ ትልቁ ኮስትን ጥያቄ የሚፈጥርብኝ ነገር እሱ ነው። ከአንቺ ጋር ብቻ ነው መግባባት። ምን እያወራሽኝ ነገር መፍትሄ የሚገኝለት በማውራትና አሁን የምታሳዩት ነገር እንደሌለ አስመስላችሁ መኖር እንዴት ቻላችሁበት? እኔ ነገርኩህ እኮ ከሰላም ጋር ተኛ በቃ እንደተኛ ነበር ነው። እኔ አውቁት ለምን ነው እንትን የምትሆኑት እናንተ? ኖ አንቺ አሁን ከእሱ ጋር እንደተራራቅሽ ከእኔ ጋርም እኮ ጓደኛ ነበርሽ። አዳንጠኝ እኔ ከምትሉ መራቅ አልፈልግም። ኖ የመራራቅ ስሜት አለ፣ ግን በጣም ደግሞ ክሎዝ የሆንኩት ከእሱ ጋር አይደለም ነው ብዙ ነገሮቻችንን አብረን የቀኑ እኮ አይጋ ይቀረነው ቀረ ነው። ለምን ቀረ ያለሽ እዚህ ጋር እኮ አንቺ ነሽ፣ ነገር ደግሞ እሱ ነው።

የትኛውንም ሀሳብ መፍትሄ የሚገኝለት ትክክለኛ መንገድ የሚገኝለት ቁጭ ብሎ በማውራት ነው። በትክክል እኔ እኮ እሱን አስቤ ነበረ። እየሰማችኝ አይደለም፣ እንደፈለገች እያወራች ነው። እኔ ትክክለኛ ነገር

በቃ አታንሳው፣ እሱ ያለፈውን ጊዜ በቃ ታ ተው። እርሷ በቃ ለምን ነው እንዴ? ማንንም በሌሊት ሰዓት ነው ሰርበ ነው እኮ ከኔ ጋር ነበር። አንቺ ምን እንዲገፋሽ እኮ አልፈልግም እኔ በዚህ ነገር በዚህ ነገር እንትን ብለክ ምናምን። አሁንም ቢሆን እኔን እንትን እንትለኝ አልፈልግም። ያ ያለፈ ነገር ነው። እኔ ያ በቃ ስለዚህ አለቀ። እንደ ውለታም ቆጥረው ቢሆን እዚህ ጋር መቅረት ትችላለች፣ እንደማንም ማንም መቅረት ትችላለች። አትልም ነበር ምን መሰለሽ? እሷ እሷ ይቅርታ በጣም ቤተሰቦችም አንተንም በጣም ይቅርታ፣ ባለፈውም ዛሬም። ትተሽ ሜር ግን በጣም በጣም ነው የሚያስጠላው። መሸሽን መፍትሄ ያልከሹ ነው ባይዘ ኔ ራሱ ብሄድ ነው ደስ የሚል። እናንተ ፊት ለፊት መቀመጥ ምናምን ደስ አይለኝም። እንደዚህ የሆናችሁ ማለት ነው እና የምሬን ነው አይ ኖ ኖ ኖ በቃ ካሁን በኋላ እኔ ራሱ ሲጀመር ስልኩን አስተምጭ። እኔ ለቤተሰቦቼ እንትን ማለት ነበር የፈለግኩት ነገሮችን ግልጽ ማድረግና እንድትታረቁ መፍትሄ መፈለግ ነበር የፈለግኩት ስለዚህ ሰዎች ችግር ይ